ምን አሁን ተሆነ ምን አደን አለ ብለህ ነው አንተ ምን ጦጣ ና ዝንጀሮ አይደል አሁንማ የሚውልበት አራዊቱ ሁሉ ተሰዶ ዱሩ ሲመነጠር ነበረ ኧረ አይጠፋም እሱስ ጣልቃ የሚገባው እየበዛ ነው እንጂ ምን አልህ ኧረ ሞልቷ የለ አሁንማ ሚዳቋ ምን አለ ይኸውልህ ስንት ጊዜያችን አሁንማ ነው ምን አራዊት ታየን ጦጣና ዝንጀሮ አይል የሚራወጥበት አንተ ሞልቷል ነው የምልህ ዝም ብሎ ጣልቃ እየገቡ ነው እንጂ እና እንደምን? ምን ደህና ነኝ። አንተ በዚህ በዱሩ ነው አሳብረህ የመጣ? በዚህ በዱሩ ነው የመጣ? ምን ነው እንደ ሰው አገኝ ስትመጣ? ምን አይነት ሰው ነው ደግሞ? ሰው እንትን ሴት ሴት አገኝ? የለም የለም፣ ማስማረ ማንንም አላገኘሁ። ጫካ ሁላ ይኸውልህ ባዶ ነው፣ ሰው የለም ነው፣ ሰው የለም። እንትን ያለ እንጨት ላንኮላኩል ብላ በዚህ አህዳ

ለልማት ተብሎ የተተከለው አሁን እንዴት ነው አድጓል፣ መሰለህ በዚያ ነው በቃ ተሰዶ የገባህ ነው ተመናም ነው ል ባህር ዛፉ ነው። በዚያ ነው አሁን እንዴት ያለትን ያለ ግድ የለም። በዚህ ነበረ ዛሬስ በዚህ ነበረ ደህና የሚታደል አይ የድሮ አለ ቅብሎ እኮ ነው አንተ አምላኩ የጠበቀው መቼም የድሮ አለ ቅብሎ የውል መቼም ፍክብሎ ነው። አይ አሁን እሱ ይዘ የወጣ አይ አራ አንተ ደግሞ ምን ያማመነ ድሮ መስሎ እኮ ነው አንተ

እንትን ምትሉ ሸጋ ነበረ እንደው እኔን ደስ እንዲለኝ ይሁሉ አስማርም። እንደው በማይታሰበው መታሰብ ዝም ብለህ አንተ ስለ ዳምጠው ነገር እንደው ትቼዋለሁ ነው የምልህ። ልሙትልህ ዋ ጠባ አድርጌ እልህ ተውሁት። ሰው ሆኖ መቼ ማይሰሳት አለ ወይ ብለህ ነው። አዎ አዎ ስለማኮን ይማልኩኝ ይገርማ። እንደው አረጋ ልሙትልህ እንደው ታመጣ ሀዋይ ቀርስ ነው ብለህ እንደው ይማልኩኝ። አሁን ይህ ነገር የትኛውን አንድ አቁማዳ አይደል ወላ ነገር እ አሁን ዝናብ አምነን እኛ እዚህ ያርና ምነን ምን በትን ሰዎች ይህም ያጣላ ነው ወይ ነገ እኛ ስንሞት አንድ ክንድ መሬት አይልኛም። የደፋው የደፋው ደግሞ በዚህ ደግሞ ለመቀበር እዚያር ሰጦ መተው ነው እንዴ እዚያር ይስጥ ቢሆን እንዴት ያል ማለት ታደርክልኛል እንዴት ያል ማለት እንዴ ያለው ለልህ አንተ ዳይም ተውን ተው፣ ዝም ብለህ እኔ እንደውም እኮ ፊት ለፊት እኮ አግኝቼው አላውቅም እኮ ፊት ለፊት እኮ ተገናኝተን አናውቅም። አዎ አትገናኙም። ይኸውልህ እሱም ስራ ነው፣ አንተም በዚያ ስራ ነህ። አትገናኙ አታገኘውም እኮ ቅር ለእግዚአብሔር

እንዴት ነው ይህ ሰውዬ? አውሬ የሆነ ሰውዬ ዛሬ እንዲህ እንዲህ ዝም ብሎ እንዲህ ገር የሆነ ያ ሰይጣን መላእክቱን ዛሬ እውነት ቤተ ክርስቲያን ማህዷል። እኔ ራሴ እቀርለዋለሁ። እግዚአብሔር ይስጥህ። እንዲህ ነው እንጂ ሰው ባንድ ጊዜ

አያሌው በሆነ የነፍስ አባት ሆኖ እናት የታርፎ እንደ መልአክ ተላይ ወርዶ አትፈታል። ለኔ አያሌው አንቺን አልተናገርሽም ምን ይናገረኛል። ሳየው ገና ተወዲያልሁሽ እንደዚህ አርጎ ጦሩን ይዞ ሲመጣ ሳየው ከታባቴ ልግና እውሃ ሆንኩኝ፣ እናቴ በዚያ ድንገጭ ላይ እንደገና እውሃ ሆንኩ። በምን ምን አይቱ ሽንኩርት እናቴ በዚያሽ በምን ምን ነው ግን ድንገት ብየ ተጣብቄ ተጣበቀ ተግንዲቱ ጋራ መጣ። አሁን ይላል አይቶኝ ነው ብየ ተበጀን፣ እንዴው ከታባቴ ልድረስ እውሃ ላይ ሆንኩ አልኩሽ። ወገቤ ተለያች፣ እሺ ትብየ ተጣብቄ እንደ ግልገል ድመት እንዴት ብየ ተጣብቄ፣ ይተነፍሳል ይተነፍሳል። ታሁን አሁን አገኘው ብየ እናቴ፣ እንዴት አባቴ ልሁን፣ እንዴት አባቴ ልቤ ይለት ወጣ። ኋላ እዚያ ላይ

ያ አያሌውን ስር ለስር እየተከተለ ስንት አላማውያን እንዳደናቀፈ የማውቀው እኔ ቢቶኝ ጥሩ ነው። እኔ እስከ ዛሬ እሱ ለእኔ ጥሩ ሰው ስለሆነ ስለሆነና ብዙ ነገር ስላረገልኝ ነው እንጂ ያ ነገር ማረጉ ጠፍቶኛል። ነው የውልክ። የዚህ መንደር ወሬ እንደሆነ እኔ በጆሮ እየሰማሁት ነው። ወሬ የምትይኝ ወይ? ከዛ ከዳምጦ ጋር ምን ነገር ነው ያላቸው? ብራ ማርሽ አይበለኝ እና ደግሞ ወራ አዴራ አብሮት ነው። ምን ስር ለስሩ ሲከተለው ማየው እኔ አላማ ያን እያሰናክል እንዴው ነው። ለአምላክ ነው አይወደውም፣ እንዴው ዳምጣውን አይወደውም። እኔ ነኝ እንዴው የጎረቤት ወጉ እሷ ነው እንዴ እና የጎረቤት ወጉ የማይል ተቀራረቡ እያልኩ ነው እንጂ ስንየ እሱ የለም። እንዴው እንትን አይሉም አይቀራም። አሁን ምን ነግርሽን ስምኝና፣ እሺ እና ልስማ፣ ምን ምን ልበለው ይሄ ከዳምጠው ጋር ከእንግዲህ እኔ እሱን ባገኘው ጠብ የሚሆን ከዳምጠው ጋር ሳይሆን ከእሱ ጋር ጭምር። ካያሌው ጋር አብረህ አሪፍ ነው አብሬ እንዳለው ስር ለስሬ እየተከተለ ስራህን እንዳልሰራ የሚያደርገኝ እሱ ስለሆነ ብትነግሪው ጥሩ ነው። እሺ፣ አራ ነግሩ ወጭ ቆይጣ ነው ደግሞ ምን ይሄ ሰው ነው። ምን ነው አንተ ያረጋ ረፍ ረፍ ብሎሃል። ከእሱ ጋር ስር ለስር መከተልህን ተው፣ ስራህን ምን ስራበት ብሎሃል። አረጋበው እሺ